ሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን። ክብራትና ክብራን አርማች ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። ዛሬ እንግዲህ እጅግ በጣም ወሳኝ ወሳኝ የሆነን መረጃ በተለይ ሀገር አቋራጭ አውቶቡሶችን እንዲሁም የህዝብ መኪናና የጭነት ተሽከርካሪዎችን አገልግሎት የምትሰጡ አሽከርካሪዎችን ሁሉ በተመለከተ አዲስ መረጃ ነው በዚህ ሰዓት ወደ እናንተ ይዤላቸው የቀረብኩት። እንግዲህ በዛሬው ዕለት የትራንስፖርትና ሎጂስቲክ ሚኒስትሩ አዲስ የብቃት ምዘናን ለመስጠት በተመለከተ ሙሉ መረጃና ሙሉ መግለጫ በዝርዝር አስቀምጧል። ምናልባት ይህ መረጃ በተለይ በጅቡቲ መስመር ላሉ አሽከርካሪዎች ካለባቸው የስራ ጫና ላይ ደርሳቸው ስለሚችል በተቻላቸው አቅም በተለያዩ ሶሻል ሚዲያዎች ላይ ሸርሸር እያደረጋችሁ እንድታደርሷቸው በአክብሮት እየጠየቅኩኝ በተጨማሪም እጃችሁ ላይ ያለው መንጃ ፈቃድ ለምን ያክል አመት እንዳሽከረከራችሁ በት በኮመንት እየገለጻቸው እኛም በቀጥታ ወደ መረጃው የምናመራ ነው የሚሆነው። ጅግ በጣም ወሳኝ የሆነ መረጃ ስለሆነ ጆሮአችሁን ከፍታችሁ እንድትከታተሉ ጋብዛለሁ። ክቡራን ተመልካቾቼ በሀገራችን ኢትዮጵያ በተለይ ከቅርብ ጊዜ ወዲህ በተሽከርካሪዎች ላይ እንዲሁም በአሽከርካሪዎች ላይ አዳዲስ መመሪያዎችና አዳዲስ ህጎች ተግባራዊ እየተደረጉ ይገኛሉ። በዛሬው እለትም እንግዲህ ሀገር አቋራጭ አውቶብሶችን የምትነዱ እንዲሁም የጭነት ትራንስፖርት አገልግሎት የምትሰጡ አሽከርካሪዎች እናንተን በተመለከተ አዲስ አሰራር ስለመዘርጋቱ ነው። እንግዲህ የትራንስፖርትና ሎጂስቲክ ሙሉ መረጃና ሙሉ ዝርዝር የሚያስነብበው እሱን እንግዲህ በዝርዝር ወደ እናንተ የምናደርስ ይሆናል። ከዚያ በመቀጠል ደግሞ የኮንስትራክሽን ዘርፍ የገጠመውን ችግር ለመፍታት የሚያስችል አሰራር ስለመዘርጋቱም አዲስ መረጃ ተሰምቷል። በተለይ በኮንስትራክሽን ዘርፍ ዘርፍ ላይ የምትሰማሩ ቤት ንብረት ላላቸው እጅግ በጣም ጠቃሚ መረጃ ስለሆነ እስከ መጨረሻው ድረስ ተከታተሉ። የትራንስፖርትና ሎጂስቲክ ሚኒስቴር ለሀገር አቋራጭ የህዝብና የጭነት ትራንስፖርት አሽከርካሪዎች በሙሉ የዳግም ብቃት ምዘና ለመስጠት በቅርቡ እንደጅም እንደሚጀምር አስታውቋል። ምዝናውን ተከትሎ የሚሰጣቸው የብቃት ማረጋገጫ በዚህ ዓመት ቁጥር የጨመረውን የትራፊክ አደጋ በመቀነስ ረገድ መሠረታዊ ለውጥ ያመጣል የሚል እምነት እንዳለው ሚኒስትሩ ገልጿል። ይህ የተገለጸው የሚኒስትር መስሪያ ቤቱ የ11 ወራት ዕቅድ አፈጻጸም ሪፖርት ለህዝብ ተወካዮች ምክር ቤት ሐሙስ ሰኔ 19 2017 ባቀረበበት ወቅት ነው። ሪፖርቱን ለፓርላማ በንባብ ያቀረቡት የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ዳግም ምዘና መስጠት ያስፈለገው የአሽከርካሪነት ስራ አደጋን ተከላክሎ ከማሽከርከርና የመንገድ ደህንነትን በላቀ ደረጃ ከማስጠበቅ አኳያ ያለበትን ደረጃ እንደገና ለማረጋገጥ በማስፈለጉ እንደሆነ በሪፖርታቸው ገልጸዋል። ይህንን በጋራ ለመስራት ሚኒስቴር መስሪያ ቤቱ ከስራና ክህሎት ሚኒስቴር ጋር የመግባቢያ ሰነድ መፈራረሙን ገልጸው፣ በሚኒስትሩ በተቋቋመ ቡድን አማካኝነት ጥናት ከተካሄደ በኋላ የስራ ደረጃ ስርዓተ ትምህርትና የስልጠና ማንዋል መዘጋጀቱንም ተናግረዋል። የአሽከርካሪነት ሥራ ኦኩፔሽናል ስታንዳርድ እንደሌለው ያወቅነው ይህንን ሥራ ለመስራት ስንገባበት ነው ያሉት ዶክተር አለሙ በአሁኑ ወቅት ለሥራው የሚያስፈልጉ አርባ ሞጁል ስታንዳርድ መዘጋጀቱንም አስረድተዋል። በሌላው መረጃችን የኮንስትራክሽን ዘርፍ የገጠመውን ችግር ለመፍታት የሚያስችል አዲስ አሰራር ተዘርግቷል። የከተማና መሰረተ ልማት ሚኒስትር ወይዘሮ ጫልቱ የኮንስትራክሽን ዘርፍ የአፈጻጸም ደረጃ ለማሻሻልና የዘርፉን ጤናማነት እንዲሁም ብቃት ያለው ተወዳዳሪ የኮንስትራክሽን ኢንዱስትሪ እንዲሆን እየሰሩ መሆኑን ገልጸዋል። የኮንስትራክሽን ኢንዱስትሪ ምክር ቤትን ጨምሮ የሚመለከታቸው የዘርፉ ተዋናዮች፣ በግልጽም ሆነ በማህበር ያሉ ባለድርሻ አካላት የበኩላቸውን አስተዋጽኦ እንዲያበረክቱ ሚኒስትሯ ጠይቀዋል። ዘርፉ ግዙ ካፒታል የሚፈልግ በሀገርም ሆነ በውጭ የሚመረቱ ግብአቶችን የሚጠቀም ከፍተኛ የሆነ የሰለጠነ የሰው ኃይል የሚያስፈልገው ቴክኖሎጂዎችን የሚጠቀም እንደ መሆኑ መጠን ከፍተኛ ትኩረት ያስፈልጋል፣ ሲሉም ሚኒስትሩ አንጽቶ ሰጥተዋል። በሚቀጥሉ ጥቂት ዓመታት ቢያንስ ወደ 20 ለሚጠጉ ውጤታማ የግንባታ ተቋራጮችና አማካሪዎች በየዓመቱ የሚደረገውን ግምገማና የደረጃ ሊታይ የቻለውን መሰረት በማድረግ በውጭ ገበያ ላይ ሀገርን ወክለው ተወዳዳሪ ሆነው እንዲሰሩ ድጋፍ ይደረጋልም ብለዋል። በኮንስትራክሽን ኢንዱስትሪው አጠቃላይ በፕሮጀክት አካሄድ ላይ ያለውን ውስብስብ ችግር የሚለይ መፍትሄ የሚሰጥ ስለመሆኑም ተናግረዋል። አሁን ባለው ደረጃ ዘርፉ በአሳሳቢ ደረጃ ላይ ይገኛል ያሉት ሚኒስትሯ ወይዘሮ ጫልቱ ዘርፉን ለማሻሻል ያደረጉ የነበሩ ጥረቶችን በተበታተነ መንገድ በመሆኑ የዘርፉ ተዋናዮች ለዘርፉ እድገት የበኩላቸውን አበርክቶ እያደረጉ ችግር ሆኖ መቆየቱንም አንስተዋል። ሆኖም ዘርፉን ለማሳደግ አሁን ለሚደረጉ ጥረቶች ውጤታማነት እነዚህ ሥራዎች በፖሊሲና ሕጋዊ ማዕቀፍ ኖሯቸው አፈጻጸማቸው ወጥ እንዲሆን ቀድሞ የነበረ አሰራር በአንድ ተቀይሮ በስራ ላይ እንደሚውልም አንስተዋል። በተጨማሪም ከዚህ በፊት ያልነበረ ኮንስትራክሽን ኢንዱስትሪ አዋጅ በስራ ላይ ከሚገኘው የሕንፃ አዋጅ ጋር ተቀናጅቶ ኢንዱስትሪውንና የዘርፉን ስራ ዘመኑን በዋጀ መልኩ በማካተት በአጭር ጊዜ ውስጥ በስራ ላይ ይውላል ሲሉም መናገራቸው ነው የተገለጸው። መደመጥ ያለባቸው ወሳኝ ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ላይክ ሼር ሼር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ